አሰላሙ አሌይኩም ወረሐመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውንም ላይክ በማድረግ ጀምሩ። አንድ ራቅ ባለ መንደር ላይ ዑመር የተባለ ሰው ይኖር ነበር። ይህ ግለሰብ አንድ ሴት ልጅ ነበረችው። ሚስቱ ከሞተችበት በኋላ ሴት ልጁን ብቻውን ያሳድጋል። በጣም ይወዳት ስለነበር በስራው ላይ ራሱ ከሱ ጎን እንድትጠፋ አይፈልግም። እናቷን በማጣቷ ምንም እንዳይሰማት አድርጎ ለማሳደግ በደንብ ይጥርና ይለፋል። ነገር ግን ሴት ልጁ ከውሰር የእሷ እኩያ የሆኑ ጓደኛዎቿን ስትመለከት ስለ እናቶቻቸው ሲያወሩ፣ ከእሷ ጋር እንዴት እንደሚያሳልፉ ሲያወሩ ስትሰማ በጣም ታዝን ነበር አባቷ ለትንሽ ሰዓት እንኳን ከእሷ ከራቀ ስለ እናቷ እያሰበች ታዝናለች። አንዳንዴ ደግሞ ታለቅሳለች። ዑመርም ይህ ነገር ሲበረታበት ሌላን ሚስት ለማግባት ይወሰናል። በመንደሩ ላይም አንድ ውብ የሆነችን ሴት ያገባል። በዚህም ሴት ልጁ ደስተኛ ትሆናለች ብሎ አስበው ነበር። አዲሱ ሚስቱ መጀመሪያ አካባቢ ለትንሿ ከውሰር ጥሩ እንክብካቤ ታደርግላት ነበር። ብዙም ሳይቆይ አከታትላ ከዑመር ሁለት ሴት ልጆችን ትወልዳለች። ሁለቱን ልጆች ከወለደች በኋላ ነበር ነገራቶች እየተቀያየሩ የመጡት። ምስኪኗን ከውሰር ትታ ሁለት ሴት ልጆቿን ብቻ ማጫወት በእነሱ ቢዚ መሆን ጀመረች። በራሶቿ ልጆች ብቻ ተጠምዳ ከውሰርን ሙሉ ለሙሉ እየረሳች ትመጣለች። አባት ግን አዲሱ ሚስቱ እንደዚያ አላሰባት ሁሉንም በአንድ ዓይን የምታይ ጥሩ እናት ትሆናለች ብሎ ነበር የገመተው። ሁለቱ ልጆችም እድሜያቸው ለትምህርት በደረሰ ሰዓት እናታቸው ዑመር ጋር ትመጣና እስካሁን ድረስ ከውሰር ተምራለች። እኒህ ሁለት ልጆች ግን አልተማሩ። አሁን የእነሱ ዕድሜ ስለደረሰ እነሱ መማር አለባቸው። ከውሰር ደግሞ እዚህ መሆን አለባት። የሚያግዘን ሠራተኛ እስክናገኝ ድረስ ትምህርቷን አቋርጣ የቤት ሥራ መሥራት አለባት። እስከዛ ድረስ ሁለቱ ልጆች ይማሩ አለችው። ዑመር ይህንን ሲሰማ በመጀመሪያ ፍቃደኛ አልነበረ። ሦስቱም መማር ይችላሉ አላት። ነገር ግን አዲሱ ሚስቱ በቁጣ ተወራው ጀመር። ዑመርም ይህንን ሲሰማ በጣም ደነገጠ። ለስራ ብዙ ጊዜ ወደ ውጪ ስለሚወጣ የቤቱን ጉዳይና የልጆቹን ነገር ጨምሮ የምትከታተልለት እሷ ናት። ስለዚህ እሷን ሊያናድዳት አልፈለገም፣ በሐሳቧም ይስማማል። ለምስኪኗ ከውሰር እንዴት አድርጎ እንደሚነግራት ግራ ገባው። ብዙ ካሰበና ካወረደ በኋላ ልጁ ከውሰር ከትምህርት ቤት ስትመለስ ጠብቆ ይጠራታል። ከውሰርም በደስታ ወደ አባቷ ጋር ጠጋ ብላ አቤት አባዬ፣ አለችው። አባትም ናይ ልጄ፣ የምነግርሽ ነገር አለ። ልጄ ሆይ ሁለቱ እህቶችሽ ዕድሜያቸው ለትምህርት ስለደረሰ እነሱ መማር አለባቸው። እኔ ደግሞ ሦስታችሁንም የማስተማር አቅም የለኝም። አንቺ እስካሁን ስለ ተማርሽ አንቺ እረፍት አድርጊ፣ በአንቺ ፋንታ ሁለቱ ይማሩ። ጥሩ ሥራን ሳገኝ አንቺም ትማሪያለሽ ይላታል። ከውሰር ይህንን ስትሰማ በጣም ደነገጠች። አባቷ አንድ ቀንም እንደዚህ ይናገረኛል ብላ አስባ አታውቅ። ጭራሽ ቤት ውስጥ ከእንጀራ እናቷ ጋር እንደምትኖር ስታውቅ በጣም እየከበዳት መጣ። እቤት የእንጀራ እናቷ ስታሰቃያት ወደ ትምህርት ቤት ሄዳ ነበር ከእሷ የምትገላገለው። አሁን ግን ቀንም ሙሉ ከእሷ ጋር ብቻዋን ልትፋጣት ነው። አባቷም የለ እህቶቿም የሉ። ይህንን ነገር እያሰበች ብቻ ፈዛ ቀረች። አባቷን ላለማስከፋት እሺ ካለችው በኋላ ቁጭ ብላ ማልቀስ ጀመረች። ማታውን ምንም ሳተኛ እያለቀሰች ማሰብ ጀመረች። ገና እንደነጋ ነበር የእንጀራ እናቷ ቀጥታ ወደ እሷ ጋር መጣችና፣ ተነሺ ምን ያጋድምሻል? እቤት ውስጥ እኮ ብዙ ሥራ ይጠብቅሻል! እያለች አመናጭ ቃካው ሰረን ታስነሳት ጀመር። ሁለቱ እህቶቿ አዲስ ልብስን ለብሰው የትምህርት መሳሪያን ይዘው ወደ ትምህርት ቤት ሲሄዱ፣ እሷ ደግሞ ቤት ውስጥ ውላ የቤቱን ሥራ ብቻዋን እየሠራች ስትመለከት በጣም አዘነች። የእንጀራ እናቷ ከውሰር ከዚህ በፊት የወሰደችባት ወይም የጨኮነቻት ይመስል ያለ ገደብ በግፍት አሰራት ጀምር። ከውሰርም ብትሆን ምንም ያህል ውስጧ ቢሰበርም ነገር ግን የተሰጣትን ሥራ በአግባቡ ነበር የምትሠራው። ሁልጊዜ ጊዜ በወር አንዴ ዑመር ለሁለቱ ሴት ልጆቹ ብቻ ልብስን ይገዛላቸዋል። የሚፈልጉትን ዐይነት ልብስ ይገዛላቸዋል። ለምስኪኗ ከውሰር ግን ምንም ያህል ልጇ ብትሆንም አይገዛላት ተክዛና እያለቀሰች ሲመለከታት ወደ እሷ ጠጋ ይልና፣ ልጄ ሆይ ለአንቺ ስላልገዛሁልሽ እንዳትከፊ። አንቺ እቤት ውስጥ ስለምትወይ አዲስ ልብስ አያስፈልግሽ የድሮ ልብስን ብትለብሽም ለአንቺ ችግር የለው ነገር ግን እህቶችሽ ሁል ጊዜ ወደ ውጪ ስለሚወጡ፣ ትምህርት ቤት ስለሚሄዱ አዲስ ልብስ ያስፈልጋቸዋል። ሰዎች በድሮ ልብስ ሊያዩቸው አይገባም። ለዛ ብዬ ነው አላት። ከውሰርም ያባቷ ነገር በጣም ቢያስገርማትም ነገር ግን የውስጧን ደብቃ ፊቷ ላይ ፈገግታን አሳየችው። ምንም ባላየና ባልሰማ ሆናም አሳለፈችው። አንድ ቀንም ሁለቱ እህትማማቾች ትምህርት ቤት ከወጡ በኋላ አንድ ውብ የሆነ ወጣት ወደ እነሱ ቤት ይመጣል። ከውሰርን ተመልክቷት እሷን ለማግባት ፈልጎ ነበር። ከውሰርም እሷን ሊያገባት የመጣ ሰው መሆኑን ስታወቅ በጣም ተደሰተች። ማግባቱን ፈልጋ ሳይሆን ከእንጀራ እናቷ ለመላቀቅ ብላ ነገር ግን ያቺ የእንጀራ እናት አሁንም መጥፎ ሆነችበት አንተ ፈልግሃት የመጣችው ሴት ታጭታለች ሌላ ሰው በቅርቡ ሊያገባት ነው ነገር ግን አንተን የመሰለ መልከ መልካም ሰው በባዶ ልሸኙ አልፈልግ ከንደውም ከእሷ የተሻሉ ሁለት ሴት ልጆች አሉኝ የመጀመሪያዋ ዕድሜዋ ለትዳር ስለደረሰ ለአንተ ድርልሃለሁ ትለዋለች ወጣቱም ይህን ሲሰማ በደስታ በእሷ ሀሳብ ይስማማል ከውሰረን ፈልጎ የመጣውን ሐሳብ ያቺ መጥፎ ሴት ወደ ነገረችው ሴት ይቀየራል። ከውሰርም ይህንን ስታውቅ በጣም አዘነች። ሳታስበውም እምባዋ ዱብ ዱብ ማለት ጀመር። ከመሰቃየቷም አልፎ በእሷ ሕይወት ላይ ፈራጅ የሆኑ ሰዎችን በመኖሯ በጣም አዘነች። ከተወሰኑ ወራት በኋላም ያ ወጣት ልጅ ከሁለቱ እህትማማቾች ታላቅየውን ያገባል። ብዙም ሳይቆይ አሁንም እንደገና በዛ መንደር ላይ የሚገኝ አንድ ወጣት ይመጣል። የመጣው አሁንም ከውሰርን ፈልጎ ነበር። ከውሰር ይህንን ስታውቅ አሁንም በጣም ደስ አላት። ነገር ግን ያቺ የእንጀራ እናት አሁንም መቀስ ሆነችባት። ፈልግሃት የመጣችው ከውሰር ታጭታለች፣ ሌላ ሰው በቅርቡ ሊያገባት ነው። ነገር ግን እንዳንተ ያለ መልከ መልካም ሰው በባዶ ልሸኘው አልፈልግም። አንድ ቆንጅዬ ሴት ልጅ አለኝ፣ እሷን ልድረህ እፈልጋለሁ አለችው። ከውሰርም ይህንን ስትሰማ በጣም አዘነች። ከበፊቱ የበለጠም አለቀሰች። ወጣቱም የተቀረችውን ሴት ልጅ አግብቶ መኖር ጀመረ። አሁን ሁለቱ እህትማማቾች የራሳቸውን ህይወት ይኖራሉ። ከውሰር ደግሞ እንደፈረደባት የስቃይ ህይወትን እየኖረች፣ አንድ ቀንም ዑመር ስራ ቦታ ላይ ሆኖ ሳለ እግሩ ላይ ከባድ ጉዳት ይደርስበታል። ለተወሰኑ ወራትም እቤት እረፍት ማድረግ እንዳለበት ይነገረዋል። አንድ እግሩ ሙሉ ለሙሉ ከጥቅም ውጭ ሆኖ ነበር። እቤት እንደሚውልና እሱን መንከባከብ እንዳለባት የገባትም አዲሱ ሚስቱ ለተወሰኑ ጊዜ ቤተሰቦቼን ለመዘየር ሊሄድ እፈልጋለሁ እስከዛው ድረስ ልጅህ ከውሰር ታገዘ እስክመለስ ድረስ የእኔን ቦታ ተክታ እሷ ትንከባከብህ፣ ትለዋለች። እሺ ከማለት ውጪ ምንም አይነት አማራጭ አልነበረው። ከውሰር ምንም ሳትሰለች አባቷን መንከባከብ ጀመረች። እግሩ ስለማይንቀሳቀስ በዊልቸር ነበር የሚሄደው። ለአንድ አፍታ እንኳን ከውሰር ሳትሰለች የፈለገውን ነገር እያደረገችለት፣ ጥሩ አየር እንዲቀበል አብረው ይዛው እየወጣች፣ ምንም ሳትሰለች ትንከባከበው ጀመር። አንድ ቀንም የቤታቸው በር እንኳኳል። ከውሰርም በሩን ስትከፍተው አንድ ወጣት ከእናቱ ጋር ቆሞ ነበር። ወደ ውስጥ ማስገባቻቸው፣ የወጣቱ እናትም እንዲህ አለች፣ ልጄ ሆይ እኛ የመጣነው ለአሳሳቢ ጉዳይ ነው። ይሄ የምትኖሩበት ቤት የምታውቂ ከሆነ የአባትሽ አይደለም። የኔ ባል ለአባትሽ ስራ እስኪያገኝ ድረስ ያኔ እንዲኖርበት የሰጠው ቤት ነበር። ነገር ግን አሁን ሲሞት ለልጄ አውርሶታል። ልጄ ደግሞ ይህንን ቦታ አፍርሶ የተሻለን ቤት ሊሰራበት ፈልጓል ለዚህ ጉዳይን የመጣ ነው አለቻት። ከውሰርም ይህንን ስትሰማ በጣም ደነገጠች። የወጣቱ እናትም ከውሰር ተክዛ ስትመለከታት ልጅ ሆይ እኔ ኩላስ ጨንቀሽ ፈልጌ አይደለም ነገር ግን መፍረሱ ግዴታ ነው፣ ቢሆንም የተወሰኑ ቀናቶችን እሰጥሻለሁ አለቻት። ከውሰርም እሺ ብላ በሐሳቧ ትስማማለች። ለአባቷ ምንም ሳትነግረውም ቁጭ ብላ ማልቀስ ጀመረች። ሌሊቱን ሙሉ አላህን ስትለምን አደረች። በቀጣዩ ቀንም ጠዋት ላይ የቤታቸው በር ይንኳኳል። ከውሰርም ወጥታ በሩን ስትከፍት ያ ወጣት ነበር። አሁን ግን ሲመጣ ከእናቱ ጋር አልነበረ፣ ብቻውን ነበር የመጣው። ከውሰርም ምን ነው በጊዜ መጣችሁ፣ የረሳችሁት እቃ አለ እንዴ? ብላ ጠየቀችው። ወጣቱም አይ ምንም የረሳነው ነገር የለም፣ ነገር ግን እኔ እንድትጨነቁ ፈልጌ አይደለም። የሚያስጨንቃችሁ ከሆነ የተወሰኑ ቀናቶች እንዲጨመርላችሁ አድርጋለሁ አላት። ከውሰርም አይ ችግር የለውም፣ ከተወሰኑ ቀናት በኋላ ቤትን ፈልገን እንወጣለን አለችው። ወጣቱም ብቻ ሽኑ እንዴ የምትኖሪው? ብሎ ጠየቃት። ከውሰርም አው አባቴ ታሞሱን እያስታመምኩን ያለሁት የእንጀራ እናት የቤተሰቦቿ ጋር ሄዳለች። ሁለት እህቶች የነበሩ እነሱም አግብተው በራሳቸው ጉዳይ ላይ ያሉት፣ እቤት ውስጥ ያለሁት አሁን እኔና አባቴ ብቻ ነን አለችው። ወጣቱም ለከውሰር ያዝንላትና የሚያስፈልጋችሁ ነገር ካለ እኔን ጠይቁ፣ ምንም ነገር እንዳታፍሩ አላት። ከተወሰኑ ቀናት በኋላም ያቺ እናት ብቻዋን ትመጣለች። ከውሰርም ወደ ውስጥ አስገብታ አቀባበል አደረገችላት። የወጣቱ እናትም ልጄ ሆይ ሁኔታችሁ እንዴት ነው ብላ ጠየቀቻት። ከውሰርም ወላሂ ምን የምናደርገው ነገር ግራ ገብቶኛል፣ ምን እንደማደርግ እንኳን አላውቅም። ነገር ግን ቤቱን የምትፈልጉት ከሆነ እኛ የእናንተን ትዕዛዝ አክባሪ ነን አለቻት። የወጣቱ እናትም ይህን ስትሰማ ለከውሰር አዘነችላት። አብሽር ልጄ አለቻትና ያላሰበችውን አንዱ ጥያቄ ጠየቀቻት። ነገር ግን ልጄ አግብተሻል እንዴ ብላ ጠየቀቻት። ከውሰርም እናትየው ይህንን ጥያቄ በመጠየቋ በጣም ተገረመች። አይ አላገባሁም፣ እኔ ብቻዬን ከአባቴ ጋር ብቻ ኔ መኖረው አለቻት። የወጣቱ እናትም ይህንን ስትሰማ ፈገግ አለች። ደስ የሚል ነገር ነው። ያሰብኩት ነገር ሊሳካ ነው ማለት ነው አለች። ከውሰርም ግራ በመጋባት ምን አስበሽ ነበር ብላ ጠየቀቻት። ያ ከእኔ ጋር መጥቶ የነበረው ወጣት ልጅ የኔ ልጅ ነው። አንቺን እንዳየሽ ነው የወደደሽ። ጥሩ ስነ ያለሽ አክባሪነት ልብን ይገዛል። ልጄ ከተወሰኑ ወራት በፊት ነበር ያገባት ሚስቱ የሞተችበት። አንድ ትንሽዬ ልጅ አለቻቸው። እሺ ብለሽ ፈቃደኛ የምትሆኚ ከሆነ እሱን አግብተሽ ልጁን እየተንከባከብሽለት ጥሩ ህይወትን መኖር ትችያለሽ። የአባትሽንም ኑሮ ትቀይሪያለሽ፣ አለቻት። ከውሰርም ይህንን ስትሰማ ያላሰበችው ነገር ውርር አደረጋት። በደስታ ብዛት የምትይዘው የምትጨብጠውን ነገር አጣች። የወጣቱንም እናት ደጋግማ እያመሰገነች በሐሳቧ እንደምትስማማ ነገረቻት። በደስታ ብዛትም ለረጅም ሰዓት አተቃቀፉ። አሁን ልጄ ይምጣና አባትሽን አስፈቅዶ ወደዛ ትልቅ ህንፃ ይዟችሁ ይሄዳል አለቻት። ወጣቱ ልጅም ወደ ቤቷ ይመጣል። ከውሰር ፈቃደኛ በመሆኗ በጣም ደስተኛ ነበር። ለመጀመሪያ ጊዜ በደንብ ተመለከታት። በጣም ውብ ነበረች። ከዛም የወደፊት ሚስቱን ከውሰርንና አባቷን ይዞ ወደ ትልቁ ህንፃ ቤቱ ይሄዳል። አባትም በስተመጨረሻ ጥሩ እንክብካቤ ተደርጎለት በጥሩ ቦታ ላይ በመሆኑ በጣም ተደሰተ። ከውሰር ያገባችው ልጅ እናትየው እንደነገረቻት አንድ ሴት ልጅ ነበረችው። ያቺን ትንሽ ልጅ እንደ ራሷ ልጅ አይታ ትንከባከባት ጀመር። ልጅቷም ከማንም በላይ ወደደቻት፣ እናቴ እያለችም ትጠራት ጀመር። የከውሰር ባልም በጣም ተደሰተ። እንዲህ አይነት ሴትን ለማግኘት በጣም ከባድ ነበር። ነገር ግን ምንም ሳትሰላች እንደ ራሷ ልጅ አርጋ የምትንከባከብለትን ሴት ልጅ በማግኘቱ በጣም ተደሰተ። ብዙም ሳይቆይ ከውሰር የራሷን ልጅ ትወልዳለች። ነገር ግን የራሷ ልጅንም ብትወልድ የባሏን ትንሽዬ ልጅ አልተወቻትም ነበር። እንደ ራሷ ልጅ እየተንከባከበች ታኑራት ጀመር። በእሷ ላይ ተፈጥሮ የነበረውን አስጠሊ ታሪክ በዛይ ትንሽዬ ልጅ ላይ ልትደግመው አልፈለገችም። በሌላ በኩል ደግሞ አባት አሁን ያለበትን ጥሩ ሁኔታ ሲመለከት ከዚህ በፊት የገዛ ልጁን ትቶ ለእሷ የሚገባትን ቦታ ሳይሰጥ እንደ ተራ ሰራተኛ ቆጥሮ ከልጆቹ በላይ ያሳነሰው ያያት የነበረው ነገር ልክ እንዳልነበርና መጥፎ ተግባር እንደሆነ አወቅ ከውሰርንም ጠርቶ ያደረገው ነገር አግባብ እንዳልሆነና ይቅርታ እንድታደርግለት ጠየቃት። ከውሰርም የአባቷን ይቅርታ ተቀበለች። በሌላ በኩል ደግሞ ዑመር አግብቷት የነበረችው ወደ ቤቷ ስትመለስ ቤቷ ፈርሶ ሌላ ቤት እየተገነባበት ታገኛለች። እንደገና ወደ ቤተሰቦቿ መመለሷ ለእሷ ከባድ ውርደት ነበር። ቀጥ ብላ ባሏ ዑመር ወደሚገኝበት ትልቅ ህንፃ ሄደች። ዑመር ፊትም ተንበርክካ እባክህ ይቅርታ አድርግልኝ፣ ያደረግኩት ነገር አግባብ አልነበረም። እባክህ አሁን የሚያስጠጋኝ የለም፣ ከአንተ ጋር በሰላም መኖር እፈልጋለሁ አለችው። ዑመር ግን ጭራሽ ይሄ የሚሆን ነገር አይደለም፣ አንዴ እኔን ጥለሽ ከሄድሽ በኋላ መመለስ አልነበረብሽ የሚላትና ጥሏት ይሄዳል። አረመኔ ዋ ሴትም ምንም አማራጭ ስላልነበራት የሰው ቤት ተቀጥራ መስራት ጀመረች። ልክ ያኔ ከውሰርን ታሰራት እንደነበረው በእሷ ላይ አለቃዎች ተሾመውባት እንደፈለጉ ያሰሯት ጀመር። የእሷ ብቻ ሳይሆን የሁለቱ ልጆቿ ህይወትም ነበር የተበጠበጠ። ታላቅየው ያገባችው ወጣት ምንም ያህል መልኩ ውብ ቢሆንም ባህሪው በጣም ከባድ፣ ሚስቱን ይመታት የነበረ በጣም መጥፎ ሰው ነበር። ምንም አይነት ገንዘብን ስለማይሰጣት ከውሰር ጋር እየመጣች አንገቷን ደፍታ እያለቀሰች ነበር የምትጠይቃት ከውሰር ምንም ሳታሳፈት የፈለገችውን እንድትወስድ ታደርጋለች። ሁለተኛ ያገባችው ደግሞ እንዲሁ የባሏ ቤተሰቦች በጣም ከባድ ነበሩ። ከእሷ ጋር አብረው ስለሚኖሩ በጣም ያሰቃይወታል። የልጃቸው ሚስት ሳትሆን ሠራተኛ ሰራተኛ ነበር የምትመስለው። እንደፈለጉ እያዘዙ ያሰሯትና ይቆጧት ነበር። ሁለቱ ምህታቸውን በድለው በመቸኮላቸው ያጋጠማቸው ነገር መሆኑን አመኑ። በሌላ በኩል ሰላማዊ በሆነ ኑሮ ላይ ከውሰር ሁለት ልጆቿን እያሳደገች ምንም አይነት ችግር እና ድህነት ሳይነካት በደስታ መኖር ጀመረች። የዛሬው ድንቅ ታሪካችን ይህንን ይመስላል። ታሪኩን እንደወደዳችሁ ተስፋ አደርጋለሁ። አስተያየት ካላችሁ ኮሜንት ስራ አስቀምጦለን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሐመቱላህ።